ሰላምታችን ባላችሁበት ቦታ ይድረሳችሁ። የተከበራችሁ የጅሩ ሚዲያ ቤተሰቦች በዛሬው ፕሮግራማችን ስለ ብልጽግና አንዳንድ ነገር የምንዳስስ ይሆናል። የብልጽግና መንግስት ከኤርትራ በጦርነት የቀይ ባህርን ወደብ እቀበላለሁ ብሎ መዛቱን ቀጥሏል። በኢኮኖሚ በፖለቲካ፣ በወታደር የደከመው ብልጽግናም በህዝቡ የተጠላው ብልጽግናም እንዴት ነው ከኤርትራ በጦርነት ወደብን የሚቀበለው የሚለው የብዙዎቹ ጥያቄ ነው። እንዲሁም ብዙዎቹ እየቀለዱ እንደ መሰላቸው ሐሳባቸውን እየሰጡ ነው። ግን ብልጽግና መዛቱን ቀጥለዋል። እንዴት ነው የብልጽግና መንግስት የቀይ ባህርን ወደብ የሚወስደውም? የብልጽግና መንግስት እውነትም በጦርነት የቀይ ባህርን ወደብ ይቀበላል ወይስ ዛቻ ብቻ ነው? ባለፉት ዓመታት በተፈጠረው ጸጥታ፣ የኢኮኖሚ እና አስተዳደር ቀውስ ሁሉም ኢትዮጵያዊ ተሰብረዋል፣ ከብልጽግና ደሴት ነዋሪዎች ውጪ። የራሱን ሕዝብ እንዲራብ ያረገው መንግስት፣ ወጣቱን እንዲሰደድ ያደረገው መንግስት፣ ሀገሩን ለጦርነት አሳልፎ እየሰጠው መንግስት ለሀገሩ እንዲያሰበ ሰው የቀይ ባህርን ወደብ ከኤርትራ በጦርነት እቀበላለሁ ኑ ተዋጉ ማለት ህዝቡን ንቀት ነው አለ ፖለቲከኛው ጀዋር ሙሐመድ። የብልጽግና መንግስትና አጋሮቹ መዛታቸው እንደቀጠለ ነው። አሁን ነባራዊ ሁኔታ ተቀይሯል። የጦርነት ነባራዊ ሁኔታ ተቀይሯል ነ ደርጋው አፕራንዱ በደርግ ሳይድ ስላነበረ በብዙ ጠላቶች የተከበበ በመሆኑ ደርግ ጠላት ማፍራት እንጂ ወዳት ማፍራጅ የማይችል ሀይል በመሆኑ ያው ሰራዊቱ መጨረሻ ተዋርዶ መሆን ያልነበረበት ሆኗል። በዛ ታቀድ አሁን ግን ያለውን ነባራዊ ሁኔታ የሚሊተሪ አናሊሲስ ስንሰጥ ብዙ የበሰሉ ሰዎች በሊደርሺፑ ላይ ያሉ ስለሆኑ የሚሊተሪ ስትራቴጂው የመሳሪያውም፣ የሁሉ ነገር ተቀይሯል። የዋረ ስትራቴጂው ተቀይሯል። ዛሬ እና እዚህ በሰባት ዓመት ኢቨን በተደረጉት ጦርነቶች ምን ያህል የታክቲክ ልዩነት እንደነበረ። በትምክት እኔ ውጊያ ልምድ አለኝ፣ በቂ ሰራዊት አለኝ፣ መሳሪያ አለኝ በሚል ብቻ ጦርነት ውስጥ ገብተህ እንደማታሸንፍ በትግራይ ውስጥ አይተናል። ከዛ በኋላ ሰላሳ ሺህ የሚሆን የሰው ኃይልም ያልነበረበት ሰራዊት የትግራይ ምድር ጥቂት ቆሞ ጠብቀኝ መሳሪያ ታጥቆ የነበረ ሚሊሻ ይዞ በአስራ አምስት ቀን ነው በሶስት ሳምንት ነው መቀለ የገባው ኢትዮጵያ ሰራዊት የመጀመሪያው ሰሜን ጠራዊ ሲገባ ከዛ በኋላ ከአንድ ሁለት፣ ሶስትም እስከ ደብረ ድራም ድራሴ መምጣት በመሀል በአፋር በኩል ስትራቴጂካዊ እርምጃ ተወስዶ ምን እንደተደረገ ብዙ ነገሮችን እንትን ማለት ይቻላል እና ብዙ ልምዶች የኢትዮጵያ ሰራዊት በአሁኑ ሰዓት በዚህ በፋኖም በተለያየም በኦሮሚያም ከፍተኛ ልምድ ቀስሟል። እንዲህ ዝም ብሎ ውሃ ብሎ እንደዛ ጦርነት የሚገባ በዛ ጊዜ ልምድ የሌለው ሰራዊት በቂ መሳሪያ ሳይዝ እንኳን ጥሩ ውጤት ያመጣ ሰራዊት ነው። ዛሬ ግን ቤዚክ የሆነ እንትኖች ከአየር ኃይል እስከ ምድር ጦር እስከ ስፔሻል ፎርስ ጠንካራ ኃይል ያለ ስለሆነ የኤርትራ መንግስት ከዚህ ጋር ስትራቴጂ ካለኝ ምልክ ባክግራውንድ ይዳፈራል የሚል እንትኖ የለኝ ሆነ ግምት የለኝም። ግን ጦርነት ውስጥ እንዲገቡ ትራፕ ሊያደርጉ ይፈልጋሉ። ያ ነው አሁን በቲፒኤልፎችም አንጃዎች ከኤርትራ ጋር ያደረጉት ሜንታሊቲው ከሰላሳ አራት ዓመት በፊት ደርግን አሸንፈናል፣ ዛሬም እኛ ከተባበርን ሁለቱንን የተወሰነ ፋኑን ይዘንም እናሸንፋለን ነው ነው። የሚሊተሪ ስትራቴጂው ተቀይሯል። በደርግ ጊዜ የነበረው አይደለም። የኢትዮጵያ መንግስት በአሁኑ ሰዓት ጠንካራ እንትን ያለው ነው፣ ከፍተኛ ህዝብ ድጋፍ ያለው ነው። ከዚህ አንጻር አዎ፣ ጦርነት እንድታደርግ ሻቢያ ያለ ጦርነት ስለማይኖር፣ ቲፒኤልኤፍም ያለ ጦርነት ሰርቫይ ማድረግ አይችልም። አዎ ትራፕ ሊያደርጉ ይችላሉ፣ ግን እዛ እንትን ውስጥ የሚገባ የለም። እነሱ ዳማ ነው የሚጫወተው። እንደሚገባኝ እኔ የኢትዮጵያ መንግስት ቼዝ ነው እየተጫወተ ያለው።